ዘፍጥረት ምዕራፍ 33 ያዕቆብ አሻግሮ ተመለከተ፣ እነሆ ኤሳው 400 ሰዎች አስከትሎ እየመጣ ነበረ። ስለዚህ ልጆቹን ለሊያ ለራሄልና እና ለሁለቱ አገልጋዮች አከፋፈላቸው። ከዚያም ሁለቱን አገልጋዮች ከነልጆቻቸው ልጆቻቸው አስቀደመ፣ ሊያንና ልጆቿንም አስከተለ፣ ራሄልንና ዮሴፍን ግን ከሁሉ ኋላ እንዲሆኑ አደረገ። እርሱ ራሱን ቀድሟቸው ሄደ ወንድሙም ዘንድ እስኪደርስ ድረስ ሰባት ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄዶ አቀፈው። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄዶ አቀፈው። በአንገቱ ላይ ተጠምጥሞ ሳመው፣ ሁለቱም ተላቀሱ። ከዚያም ኤሳው ቀና ብሎ ሲመለከት ሴቶቹንና ልጆቹን አየ። እርሱ እነዚህ አብረው ያሉት እነማን ናቸው ብሎ ጠየቀው። ያዕቆብም መልሶ፣ እነዚህማ እግዚአብሔር በቸርነቱ ለኔላ አገልጋይ የሰጠኝ ልጆች ናቸው አለው። በዚህ ጊዜ ሁለቱ ሴት አገልጋዮችና ልጆቻቸው ቀርበው እጅ ነሱ። ከዚያም ሊያና ልጆቿ መጥተው እጅ ነሱ። በመጨረሻም ዮሴፍና ራሄል መጡ፣ እነርሱም ቀርበው እጅ ነሱ። ኤሳውም ወደ እኔ ተነድቶ የመጣው ይህ ሁሉ መንጋ ምንድን ነው? አለው። እርሱም ጌታዬ ሆይ በአንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳው ግን ወንድሜ ሆይ እኔ በቂ አለኝ፣ የራስህን ለራስህ አድርገው አለው። ያዕቆብም የለም፣ እንዲህ አይደለም። በአንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻይን ተቀበል። በመልካም ሁኔታ ተቀብለኸኝ ፊትህን ማየት መቻሌ ራሱ የእግዚአብሔርን ፊት የማየት ያህል ቆጥረዋለሁ። እግዚአብሔር በቸርነቱ አሟልቶ ስለሰጠኝ የሚያስፈልገኝ ሁሉ አለኝና ያቀረብኩልህን እጅ መንሻ ባክ ተቀበለኝ አለው። ያዕቆብ አጥብቆ ስለለመነው ኤሳው እጅ መንሻውን ተቀበለ። ኤሳውም በልተነስና ጉዞአችንን ቀጥል እኔም እየመሄዳለው አለው። ያዕቆብ ግን እንዲህ አለው ጌታዬ እንደምታየው ልጆቹ ያን ያህል የጠኑ አይደሉም። ለሚያጠቡት በጎች እና ጥገቶች እንክብካቤ ማድረግ አለብኝ። እንስሳቱ ለአንዲት ቀን እንኳን በጥድፊያ ቢነዱ በሙሉ ያልቃሉ። ስለዚህ ጌታዬ አንተ ቀድመኝ ሂድ፣ እኔም በምነዳቸው እንስሳትና በልጆቹ ጉዞ አቅም ልክ እያዘገምኩ ሴር ላይ እንገናኛለን። ኤሳው እንግዲያው እስከ ሰዎቼ ጥቂቶቹን ልተውልህ አለው ያዕቆብ ግን ለምን ብለህ በአንተ ዘንድ ሞገስ ማግኘቴ ብቻ ይበቃኛል አለው ስለዚህ ኤሳው በዚህ ዕለት ወደ ሴር ለመመለስ ተነሳ ያዕቆብ ግን ወደ ሱኮት ሄደ እዚያም ለራሱ መጠለያ ለከብቶቹም በረት ሰራ ከዚህም የተነሳ የቦታው ስም ሱኮት ተባለ ያዕቆብ በሰሜን ምዕራብ ሜሶጶጦምያ ከተመለሰ በኋላ በከነአን ወዳለችው ወደ ሴኬም በደህና ደረሰ። በከተማይቱም ፊት ለፊት ሰፈረ። ድንኳኑን የተከለበትንም ቦታ ከኤሞር ልጆች በመቶ ጥሬ ብር ገዛ። ኤሞርም የሴኬም አባት ነበረ። በዚያም መሠዊያ ቆሞ ኤልኤልሆይ እስራኤል ብሎ ጠራው። ዘፍጥረት 34 ሊያ ለያዕቆብ የወለደችለት ሴት ልጅ ዲና አንድ ቀን የዚያን አገር ሴቶች ለማየት ወጣች። ሴኬም የተባለ የአገሩ ገዢ የኤዋዊው የኤሞር ልጅ ባያት ጊዜ ይዞ በማስገደድ ደፈራት። ልቡ በያዕቆብ ልጅ በዲና ተማረከ፣ ልጅቷንም በጣም ወደዳት፣ በጣፈጠም አንደበት አናገራት። ሴኬምም አባቱን ኤሞርን ይችን ልጅ አጋባኝ አለው። ያዕቆብ ልጁን ዲናን ሴኬም እንዳስነውራ ሰማ። በዚህ ጊዜ ወንዶቹ ልጆች ከብቶቹን በመስክ ያገዱ ነበረ። ያዕቆብም ልጆቹ እስኪመለሱ ድረስ ታግሶ ቆየ። ከዚያም የሴኬም አባት ኤሞር ያዕቆብን ሊያነጋግረው ወጣ። የያዕቆብ ወንዶች ልጆችም የተፈጸመውን ድርጊት እንደሰሙ ወዲያውኑ ከመስክ መጡ። ሴኬምም መደረግ የማይገባው አስነጓሪ ነገር በእስራኤል ላይ በመፈጸም የያዕቆብን ልጅ ስለደፈረ አዘኑ፣ ክፉኛም ተቆጡ። ኤሞር ግን እንዲህ አላቸው፦ ልጄ ሴኬም ልቡ በልጃችሁ ፍቅር ተነድፏል። እባካችሁ እንዲያገባት ፍቀዱለት። በጋብቻ እንተሳሰር። ሴት ልጃችሁን ስጡን፣ የእኛንም ሴቶች አግቡ አብራችሁን መኖር ትችላላችሁ። አገራችን አገራችሁ ናት፤ ኑሩባት፣ ነግዱባት፣ ሀብት ንብረት አፍሩባት። ሴኬም ደግሞ የዲናን አባትና ወንድሞችን እንዲህ አላቸው፦ በእናንተ ዘንድ ሞገስ ላግኝ እንጂ የተጠየኩትን ሁሉ እሰጣለሁ። ጥሎሽ ብትሉኝ፣ ጥሎሽ ስጦታ ብትሉ የፈለጋችሁትን ያህል እሰጣለሁ፤ ብቻ ልጅቱን እንዳገባ ፍቀዱልኝ። ያዕቆብ ወንዶች ልጆችም በእህታቸው በዲና ላይ ስለተፈጸመው ነውር የሆዳቸውን በሆዳቸው ይዘው ለሴኬምና ለአባቱ ለኤሞር መልስ ሰጡ። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ብንሰጥ ውርደት ስለሚሆንብን እንዲህ ያለውን ነገር አናድርገውም። ሆኖም የምንስማማበት አንድ መንገድ ብቻ አለ። ይህም ወንዶቻችሁ ሁሉ ገርዛችሁ እኛን የመሰላችሁ እንደሆነ ነው ከዚያ በኋላ ሴቶች ልጆቻችንን እንድርላቸዋለን፣ የእናንተንም ሴቶች ልጆች በጋብቻ እንወስዳለን፣ አብረን እንኖራለን፣ አንድ ሕዝብም እንሆናለን። በመገረዙ የማትስማሙ ከሆነ ግን ልጃችንን ይዘን እንሄዳለን። ያቀረቡትም ሐሳብ ለኤሞርና ለልጁ ለሴኬም መልካም መስሎ ታያቸው። ከአባቱ ቤተሰብ ሁሉ እጅግ የተከበረ ይህ ወጣት የያዕቆብን ልጅ እጅግ ወዷት ስለነበረ ያሉትን ለማድረግ ጊዜ አልወሰደበትም። ስለዚህ ኤሞር እና ልጁ ሴኬም ይህንኑ ለወገኖቻቸው ለመንገር ወደ ከተማቸው በር ሄዱ። እንዲህም አሏቸው፣ እነዚህ ሰዎች ወዳጆቻችን ናቸው። በሀገራችን እንዲኖሩ ተዘዋውረውም እንዲነግዱ እንፍቀድላቸው። ምድሪቱ እንደሆነ ለእኛም ለእነርሱም ትበቃለች። ሴቶች ልጆቻቸውን እናገባለን፣ እነርሱም የእኛን ሴቶች ያገባሉ። ሆኖም ሰዎቹ ከእኛ ጋር እንደ አንድ ህዝብ ሆነው አብረውን ለመኖር ፈቃደኞች የሚሆኑት የእኛ ወንዶች እንደ እነርሱ የተገረዙ እንደሆነ ብቻ ነው። ታዲያ እንዲህ ብናደርግ ከብታቸው፣ ንብረታቸው፣ እንስሶቻቸው ሁሉ የእኛ የሆኑ የለምን? ስለዚህ ባሉት እንስማማ፣ እነርሱም አብረውን ይኑሩ። ከከተማይቱ በር ውጭ የተሰበሰቡት ሁሉ በኤሞርና በልጁ በሴኬም ሐሳብ ተስማሙ። በከተማይቱ ያሉት ወንዶች ሁሉ ተገረዙ። በሶስተኛው ቀን የሁሉም ቁስል ገና ትኩስ ሳለ ከያዕቆብ ልጆች ሁለቱ የዲና ወንድሞች ስምዖንና ሌዊ ሰይፋቸውን መዘው ሳይታሰብ ወደ ከተማይቱ ገብተው ወንዶቹን በሙሉ ገደሏቸው። ኤሞርንና ሴኬምን በሰይፍ ገለው እህታቸውን ዲና ከሴኬም ቤት አውጥተው ይዘዋት ተመለሱ። ያዕቆብ ልጆቹ ሁሉ በሬሳ ላይ እየተራመዱ እህታቸው የተደፈረችበትን ከተማ ዘረፉ። የበግና የፍየል መንጎቻቸውን፣ ከብቶቻቸውን፣ አህዮቻቸውን እንዲሁም በከተማይቱና በአካባቢ የሚገኘው ንብረታቸውን ሁሉ ወሰዱባቸው። ሀብታቸውን ሁሉ ዘርፈው ሴቶቻቸውንና ሕፃኖቻቸውን ሁሉ ማርከው በየቤቱ ያገኙትን ሁለው ይዘው ሄዱ። ያዕቆብም ስምዖንና ሌዊን እንዲህ አላቸው፣ በዚህ አገር በሚኖሩት በከናናውያንና በፌርዛውያን ዘንድ እንደ ጥንብ አስቆጠራችሁኝ፤ ጭንቀትም እንዲደርስብኝ አድርጋችኋል። እኛ በቁጥር አነስተኞች ነን። ተባብረው ቢነሱብኝና ቢያጠቁኝ እኔና ቤተሰቤ መጥፋታችን አይደለምን? እነርሱ ግን ታዲያ እህታችንን እንደ ዝሙት አዳሪ ይድፈራት አሉት። የማቴዎስ ወንጌል ምዕራፍ 11 ኢየሱስ ለ12 ደቀ መዛሙርት ትእዛዙን ሰጥቶ ከጨረሰ በኋላ ለማስተማርና ለመስበክ ወደ ገሊላ ከተሞች ሄደ። ዮሐንስ በእስር ቤት ሆኖ ክርስቶስ በማድረግ ላይ ያለውን ነገር በሰማ ጊዜ ደቀ መዛሙርቱን ወደ እርሱ ልኮ ይመጣል ተብሎ የሚጠበቀው አንተ ነህ ወይስ ሌላ እንጠብቅ ሲል ጠየቀ። ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለደዎች የምሥራች እየተሰበከ ነው። በእኔ የማይሰናከል ብፁ ነው። የዮሐንስ ደቀ መዛሙርት ከሄዱ በኋላ ኢየሱስ ለሕዝቡ ስለ ዮሐንስ እንዲህ ሲል ተናገረ። ወደ ምድረ በዳ ምን ልታይ ወጣችሁ? ሸምበቆ በነፋስ ሲወዛወዝ? ወይስ ምን ልታይ ወጣችሁ? በአማረ ልብስ ያጌጠ ሰው? በአማረ ልብስ ያጌጡ በነገሥታት ቤት አሉላችሁ። ታዲያ ምን ልታይ ወጣችሁ? ነቢይ ልታዩ ነው? አዎን ከነቢይም የሚበልጥ ነው። እንዲህ ተብሎ የተጻፈለት እርሱ ነው፤ በፊትህ መንገድን ያዘጋጅልህ ዘንድ ከአንተ አስቀድሜ መልእክተኛዬን እልካለሁ። እውነት እላችኋለሁ ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም ሆኖም በመንግሥተ ሰማያት ከሁሉ የሚያንሰው ሰው ይበልጠዋል ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግሥተ ሰማያት በብዙ ትገፋለች የሚያገኟትም ብርቱዎች ናቸው ነቢያትም የሙሴ ሕግም ሁሉ እስከ ዮሐንስ ድረስ ትንቢት ተናግረዋልና እንግዲህ ልትቀበሉት ከፈቀዳችሁ ይመጣል የተባለው ኤልያስ እርሱ ነው ሰሚ ጆሮ ያለው ይስማ ይህን ትውልድ በምን ልመስለው? በገበያ ተቀምጠው ጓደኞቻቸውን እንዲያሉ የሚጣሩ ልጆችን ይመስላሉ። ዋሽንትን ነፋንላችሁ፣ አልጨፈራችሁም። ሙሾ አወረድንላችሁ፣ አላለቀሳችሁም። ዮሐንስ ከመብልና ከመጠጥ ተቆጥቦ በመምጣቱ ጋኔን አለበት ይሉታልና፣ የሰው ልጅ እየበላና እየጠጣ መጣ፣ ነርሱን በልቶ የማይጠግብ ጠጪ፣ እንዲሁም የቀረጽ ሰብሳቢዎችና የኃጢአተኞች ወዳጅ አሉት። ጥበብ ግን በስራዋ ጸደቀች። ከዚያም ኢየሱስ ብዙውን ታምራት ያደረገባቸው ከተሞች ንስሐ ባለመግባታቸው እንዲህ ሲል ወቀሳቸው። ወዮልሽ ኮሪዘን ወዮልሽ ቤትሳይዳ፣ በእናንተ የተደረገው ታምራት በጢሮስና በሲዶን ተደርጎ ቢሆን ኖሮ ገና ድሮ ማቅለብሰው አመድነስንሰው ንስሐ በገቡ ነበረ። ስለዚህ እላችኋለሁ፣ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶን ቅጣት ይቀልላቸዋል። አንቺም ቅፍርናሆም፣ ወደ ሰማይ ከፍ ከፍ ማለት ፈለግሽ፣ ነገር ግን ወደ ሲኦል በአንቺ የተደረገው ታምራት በሶዶም ቢደረግ ኖሮ እስከ ዛሬ በቆየች ነበረ። ስለዚህ እልሻለሁ በፍርድ ቀን ከአንቺ ይልቅ ቅጣቱ ለሰዶም ይቀልላታል። በዚያን ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አሁን አባት ሆይ ይህ በፊትህ በጎ ፈቃድ ሆኖ ተገኝቷልና ሁሉ ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቀው የለም፣ ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም። እናንተ ሸክም የከበዳችሁ የደከማችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ ዋህ ትውት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ፣ ሸክሜም ቀላል ነውና።